ሰላም ሰላም፣ ውድና የተከበራችሁ ኢትዮጵያውያን እንዴት ናችሁ? ሰላማችሁ ይብዛ። እዚህጋ እንግዲህ የምታዩዋቸው በየመን የሚሰቃዩ ወንድምና እህቶቻችን ናቸው። በጣም ያሳዝናል። ሴቶችም አሉበት፣ ወንዶችም እንደዚሁ። ህጻናት ናቸው በአብዛኛው እድሜያቸው ትናንሽ ነው። እንግዲህ ይሄ ሁሉ የመኖች ውጡ በማለት እንግዲህ፣ የየመን መንግስት ማለት ነው። በጣም ያሳዝናል። ሴቶቹን ተመልከቷቸው፣ ወይኔ እና ውጡ በማለት እንግዲህ አዋጅ አውጇል ማለት ነው። በዛ መሰረት እንግዲህ እያፈሱ እያውጧቸው ነው ያሉት ማለት ነው። በአንድ እና በሁለት በሶስት ኢትዮጵያውያን ወንጀል በሰሩት ማለት ነው። ሌሎችም ኢትዮጵያውያን ይሄ ሁሉ ህዝብ እንግዲህ አስቡት ስንት መከራ አይቶ ስንት ለፍቶ የመን ከገባ በኋላ የሳውዲን ድንበር ለማቋረጥ ባለበት ሰአት ላይ ወደ ሳውዲም እንዳይገቡ ከየመን እንዲወጡ ይወጡልን፣ ሀበሾችን አንፈልግም በማለት እንደዚህ በዚህ መልክ እንግዲህ አውጥተዋቸዋል። ይኸው እዚህ በረሃ ላይ እንደዚህ ፈሰው ነው የሚገኙት ማለት ነው፣ የኢትዮጵያን ስደተኞች እንዲሁም እሳት እየለቀቁባቸው ነው ሸራ ቤታቸው ላይ። እዚህ ጋር ማስገባት ስለማይፈልግ እንጂ እንግዲህ በሸራ ታጥሮ የሚኖሩት ቤት ነው። እዛ ውስጥ ምንድን ነው እየተደረገ ያለው? እሳት እየተለቀቀ እሳት እየነደደ ነው ያለው ማለት ነው የመን ላይ ቤት በሸራ ወጥረው የሚጠለሉበትን እያቃጠሉባቸው ይገኛል። እንደዚሁም እያወጧቸው ይገኛሉ። ሀበሾችን አንፈልግም፣ ይውጡልን፣ ሀገራችን ተወራለች በስደተኛ በሀበሾች እያሉ ማለት ነው። እና በጣም ያሳዝናል የእውነት ለመናገር ማለት ነው። እኛም ኢትዮጵያን ጥጋባችን አንችልም እና ስለዚህ ድምጽ መሆን አለብን ለነዚህ ልጆች ማለት ነው። ምክንያቱም እንዳያችሁት እንግዲህ እየተደረገ ያለውን ነገር ተመልከቱ። ጉዳት ላይ እየደረሱ ነው። በዚህ ልክ ደግሞ ይህን ያልሰሙ ደግሞ ስለሚኖሩ ወደ የመን እየተጓዙ ያሉም ስለሚኖሩ መንገድ ላይ እነሱም እንዲመለሱ፣ ኢትዮጵያም ያሉት ኢትዮጵያም ገና ለመነሳት ያሰቡት ከደላላ ጋር ተነጋግረው እነሱም እንዲመለሱ፣ ሁላችሁም ሼር ላይክ አድርጎ እንዲሁም ድምጽ እንሆንላቸው። በራብ በውሃ ጥም እየሞቱ ይገኛሉ ማለት ነው። የመን ላይ ያሉ ኢትዮጵያን በሙሉ ድምጻችንን እናሰማላችሁ። በጣም ያሳዝናል። እንግዲህ ይሄ ሁሉ የመጣው ምንድ ነው? ሀበሻ የመን እንደበደበ ማለት ነው። በቪዲዮ ተለቆ ነበረ የሀበሻ ጥጋብ እየተባለ ማለት ነው። እና የመኒውን በገዛ አገሩ በገዛንትኑ እንትኑ ሀበሾች ሲደበድቡ ታይቷል ማለት ነው። በዛ ምክንያት ቁጣ ተነስቷል። ስለዚህ ይውጡልን። እኛ መንገዳችንን ሰጥተን አብልተናጠጥተን እነሱን ወደ ሳውዲ እንዳሻገርን ለኛ ይሄ አይገባንም በማለት ነው። አዎ መደብደብ አይገባም ነበረ። በጣም ብዙ ሰዎች ጋር እየደረሰ ቪዲዮ ነበረ የመኔውን በጣም ሲደበድቡት ምናምን ሲያሳቅቁት የሚያሳይ ነበረ። ስለዚህ በሁለትና በሶስት ጥጋበኛ ሀበሻ በየቦታው እንግዲህ ኢትዮጵያን ስማችን እንደዚህ እየቆሸሸ ነው ማለት ነው። በጣም ነው የሚያሳዝነው። እነዚህ ዚጋን ተመልከቷቸው። እራቡ፣ ውሃ ጥሙ፣ በዚህ በጠራራ እንግዲህ ሳራ በረሃ ላይ ነው ወድቀው ያሉት። በጣም ቅስም ይሰብራል ማለት ነው። በሳውዲ ብትመጡ እንደዚህ ነገር ስትገቡ ሳውዲም እንደዚህ ሁሉ መከራ አይታችሁ ሳውዲ ላይ መታችሁ የምታደርጉት ነገር እኛ ኮ ኢትዮጵያን እራሱ ሁላችንም አፈርን እኮ በአንድ ላይ በአጠቃላይ ስማችን ጠፋ። የሚደረገው ነገር ጥሩ አይደለም። ሳውዲ ሲገቡ የሌላ ዜጋ ሕይወት ያጠፋሉ፣ የራሳቸውን ዜጋ ያጠፋሉ፣ በመጥፎ ስራ ይያዛሉ፣ በመጠጥ ነገር፣ በሚጫጫስ ነገር፣ በአደንዛዥ ነገሮች። በአጠቃላይ ማለት ነው ሀበሻ ከሴት ጋር፣ ሴቱ ከወንድ ጋር፣ በቃ ህጉ በማይፈቅደው መንገድ ሁሉ ስድ ነገሮችን እየሰራን ስማችን እየጠፋ ነው። እንደገና ደግሞ ድንበር ላይ አስቡት አሁን እንግዲህ እዛ የመን ላይ ያንን የመን እንደዛ ባይ ደበድቡት እና ሁለት ልጆች ናቸው የደበደቡት። እንደዚህ ማት ብዙ ናቸው፣ ግን ሌሎቹም እያዩ ነው። ሁለት ልጆች ግን ሲደበድቡት ምናምን ሲያሳቅቁት በጣም የሚያሳይ ቪዲዮ ሲንሸራሸር ነበር። ያበሻ ጥጋቡ እየተባለ በገዛ ሀገሩ እየተባለ እና በእነዛ ልጆች ምክንያት ነው እንግዲህ ያ ቪዲዮ በጣም ተንሸራሽሯል በየቦታው ማለት ነውና እንዲወጡ የተባለው በገዛ ሀገራችን ጭራሽ ሊደበድቡን ነው ወይ በማለት እንግዲህ ውጡልን ብለዋል። ከባድ ነው ብቻ እግዚአብሔር አምላክ መልካም ነገር ያምጣ ለኢትዮጵያንና እኛ ኢትዮጵያን በየሄድንበት እንደ ውሻ እየተባረርና እንትን እያልን መኖራችን በጣም የሚያሳዝነው እውነት ለመናገር ከሆነ ማለት ነው። በየቦታው ሀበሻ ስሙ እንደ ጠፋ ነው። እውነት ክብራችን ምናምን አተናል። ከዚህ በፊት ነበር ሀበሻ በጨዋደም ስም የሚወጣው ማለት ነው። አሁን ግን ይህ ሀበሻ ስም በመጥፎ ነው እየወጣ ያለው አሁን ደግሞ ይባስ ብሎ ስንት እንጀራ ፈላጊ ስንት የልጅ አባት እዚህ ጋር የመጡትን አስቧቸው። ለደላላ ስንት ከፍለው ነው የመጡት? ቤተሰብን አስለቅሰው ንብረት ሽጠው እንዴ፣ ዝም ብሎ ኮ ባዶን እኳ አንድ ልብስ ብቻ አንጠልጥሎ እኳ አይወጣም ስደት ሲወጣ አደለ እንዴ? እርግጠኛ ኔ በባህርም ሲወጣ ልክ በኖርማን ከፍላችሁ እንደምትመጡት እንደዛ ብዙ ገንዘብ ከፍላችሁ ነው የምትመጡት እንዴ። እቤት ሽጦ መሬት ሽጦ ከብት ሽጦ ንብረት ሽጦ ነው። አሁን ይሄ ህዝቡ ወጥቶ ኢትዮጵያ ሄዶ ምን ላይ ነው የሚወድቀው ይሄ ሁሉ ህዝብ አስቦት? እያንዳንዱ ያለውን ነገር ሽጦ ነው ለደላላ ከፍሎ እዚህ የመን የደረሰ ከዛስ፣ ከየመን በኋላስ ምንድን ምንድ ነው የሚደረገው? ከባድ ነው ብቻ። ፈጣሪ ይድረስልን። ስንት ወጣት አለቀ። መቅረቱ ጥሩ ነው፣ የባህር ጉዞ መቅረቱ በጣም አሪፍ ነው። ጭራሽ በየመን በኩል መንገዱን ቢዘጋጋ። ግን አሁን ደግሞ ይባስ ብሎ እዚህ ጋር እየተደረገ ያለው ነገር ያሳዝናል። በእሳት እየ በመሳሪያ በእሳት እየተለኮሰባቸው ነው፣ መሳሪያ እየተተኮሰ ነው። አንመለስም ብለው ለማምለጥ የሚሞክሩት ማለት ነው ከየመን ወደ ኢትዮጵያ እንመለስም ብለው ወደ ሳውዲ ለማቋረጥ የሚሮጡትን መሳሪያ እየተኮሱ በእሳት እያቃጠሉ ነው። ስለዚህ በዚህ ውስጥ የስንት ሰው ህይወት እንደሚጠፋ አስቡ። ባለፈው ወደ አምሳ ሰው ምናምን እንደሞተ ተነግሯል ማለት ነው፣ መሳሪያ በሚተኮሱበት ሰዓት ላይ እና ብቻ፣ በጣም ያሳዝናል። ስለዚህ በሰላማዊ መልክ መልስ ቢመለሱ ወደ ሀገር አሪፍ ነው። ግን ይሄ ሌላ ነገሮችን በሀይል የሚያደርጓቸው በመሳሪያውና እሳት የሚለቁትን ነገር ቢቆም አሪፍ ነው ብዬ አስባለሁ። ሁላችንም ድምጻችን እናሰማላቸው። ማንም ሰው ወዱ አይደለም ከኢትዮጵያ የሚወጣው ማለት ነው። እንዳያችሁት ነው ኢትዮጵያ ኑሮ ከእጅ ወዳፍ ነው። እሱም ሰላም የለም፣ ስራ የለም ጦርነቱ እንደ ጉድ ነው ያለ እና፣ ይሄ ይሄን በማየት ነው ሰው ሀገሩን እየለቀቀ እየወጣ ያለው። መፍረድ አይቻልም ማለት ነው። ኢትዮጵያ ውስጥ ያለውን ነገር የምታዩት ነው። እርስ በርስ ህዝቡ እያለቀ ነው። ስለዚህ ይህን ከመሸሽ የኑሮ ውድነት፣ ህራቡን መከራውን ከማየት በቃ በሞትን በድንም እያለ ህዝቡ በባህር እየተጓዘ ነው። ተስፋ ከመቁረጥ በሀገሩ ላይ እየተነሳ ማለት ነው። ኢትዮጵያ ላይ እኮ ሰው አለ ማለት አይቻልም። እውነት ኢትዮጵያ ላይ ድርቅ ገባ ወይ? ኢትዮጵያ ላይ ምንድን ነው ይላል ሰው። ከዚህ በላይ ምን አለ ህዝቡ ነቅሎ ወጥቷል። እንዴት ኢትዮጵያ ላይ? አዎ ድርቅ አለ፣ አዎ ራብ አለ። ከዚህ በላይ ምን አለ? ሁሉም ጦርነት እኮ ማለት እኮ በጣም አውዳሚ ነገር ነው። አስቡት፣ ህዝቡ አልቋል በጦርነት የተረፈውን በባህር እየመጣ እያለቀ ነው። ኢትዮጵያ ባዷን እየቀረች ነው፣ ኦና እየሆነች ነው ሀገራችን፣ እና በጣም ከባድ ሁኔታ ውስጥ ነው ያለው። ብቻ መንግስት መድረስ አለበት፣ አንድ ማለት አለበት፣ ለእነዚህ ሰዎች፣ ለሚመለሱት ሰዎች መንግስት ድምጻችን እናሰማላቸው እና የሆነ የስራ ፈጠራ እንዲሰጣቸው ስራ እንዲያሰማራቸው ምንም አይነት ስራ ላይ እንዲያሰማራቸው፣ ለነዚህ ሁሉ ወጣቶች ላለው ነ ምክንያቱም ሰው ሀገር ሄደውም ሊሰሩም ላይሰሩም ይችላሉ። መያዝም አለ ይሁን። እንደምታዩት ገና ሳይደርሱ ራሱ ህልማቸው ሳይሳካ መንገድ ላይ እንደዚህ ተሰናክለዋሉ። ስለዚህ የኢትዮጵያ መንግስት ይሄን ነገር ተረድቶ እነዚህን ወጣቶች ስራ እንዲያስጀምርልን ሁላችንም ድምጽ እንሆን ማለት ነው። እነዚህ ልጆች ከዚህ ገብተው ምንድን ነው የሚሆኑት? ኢትዮጵያ ላይ ተመልሰው ምንድን ነው የሚሆኑት? ስለዚህ እነዚህ እንዳሉ እውነቴ ነው የምለው። ይሄ ሁሉ ህዝብ ሂዶ ቤተ መንግስት መፍሰስ አለበት። በቃ አብይ አህመድ የሆነ ነገር ስራ መክፈት አለበት። የሆነ ስራ መስጠት አለበት። ምክንያቱም እነዚህ ሰዎች እየት ነው የሚወድቁት? ንብረት ሽጠው ነው የመጡት። ያላቸውን ነገር ጨርሰው ነው የመጡት። ተመልሰው ኢትዮጵያ ገብተው ሌላ ስደት ነው የሚጀምሩት። ወይ በሱዳን ወይ በሌላ በኩል ይሄዳሉ። አሁንም በሌላ በኩል ሳውዲ ለመግባት ማለት ነው እንጂ አርፈው አይቀመጡም። ስለዚህ እንትን ውሃ ከሚሆኑ እና አሁን መጨረሻው በጣም ይከብድ ነው። ስለዚህ የሆነ ነገር መሆን አለበት። መንግስት ለነዚህ ሰዎች ስራ ማስጀመር አለበት። የስራ እድል መፍጠር አለበት። ምንም ይሁን ምንም የሆነ ካምፓኒ ውስጥም ቢሆን በትንሽ ደግሞ ዝም ቢሆን ልጆቹ አሚሯቸው እንዲረጋጋ አዲስ አበባ እንደደረሱ ከአዲስ አበባ ቀጥታ መንግስት ተረክቧቸው ስራ እንዲሰጣቸው፣ ሁላችንም ድምጽ እንሁን። ላለው ሰላማችሁ ብዛ ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ድምጽ እንሁን ለወገኖቻችን፣ በየመን ለሚሰቃዩት እህት ወንድሞቻችን ሁላችንም ድምጽ እንሁን። ምንም ቢሆን ዜጎቻችን ናቸው። ስለዚህ ድምጻችን እናሰማ ላይክ ሼር አድርጉ። አንድ መብት የተፈጠርላቸው ጦርነት ማለ አለ። በመሳሪያ እየተመቱ ነው። እሳት እየተለቀቀባቸው ነው። ሁለት ሶስት ባጠፉት የተነሳ ማለት ነውና አፈሳው ተጀምሯል። በቀጥታ ማለት ነው። በጣም ያሳዝናል።